አሸባሪዎች አላህ ወአክበር አላህ ወአክበር እያሉ ሰው የሚያርዱት ለምን ይመስላቸዋል? አላህ ስለሚያዛቸው እኮ ነው፣ ግደሉ ብሎ ስለሚያዝኑ እሱን ላሳያቸው። አላህ እንዴት ግደሉ ክርስቲያኖችን እያለ እንደሚያነሳሳ ላሳያቸው። ሱራ 9 ማለት ነው የነሳ ምዕራፍ ላይ ሱራ 9 አያ 5 ላይ እንደዚህ የተከበሩ ወሮችን ባለቁ ጊዜ እሺ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው፣ አለ። ያጋሩ በአላ ላይ ያጋሩ በላ ሌላ አምላክ ያመለኩ ማለት ነው በትርጉሙ ባገኛቸው ስፍራ ምን በሏቸው፣ ግደሏቸው። ይህን እያየ ታዲያ ሰው እንዴት አይገልም? ታዲያ ይህን ካላደረክ ደግሞ ገና ተገባም። ስለዚህ መግደል አለብን። እንደዚህ ለቀጥሎ ያዟቸውም፣ እሺ ክበቧቸውም ለእነርሱም በመጠባበቅ በየመንገዱ ተቀመጡ፣ አለ ለመያዝ በየመንጎ ትጠበቃቸዋለ። ምን ያጋሩትን ሰዎች እሺ፣ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ፣ መጽዋትንም ወይም ደግሞ ጂዚያን ቢሰጡ መንገዳቸውን ልቀቁላቸው። ከሰለሙ ማለት ከሰለሙ ተዋቸው፣ አላህ መሃሪ እና አዛኝ ነውና። ድንቄም አዛኝ ድንቄም መሃሪ። ለምሳሌ አሁን እንግዲህ ኢትዮጵያ ውስጥ ላይ ትንሽ አቅም ስላነሳቸው ነው እንጂ፣ አሁንም አለው። ድንበር ድንበር አካባቢ ላይ ምን ያደርጋሉ? ደረጃ ያሉ ቦታ ይከባሉ፣ ከዛን ይመታሉ፣ ቤተክርስቲያን ይገቡ ገቡ ያፍረዳሉ። አሁን ሶሪያ ላይ ሊቢያ ላይ የምታቸው ይሄንን ነው። በየዓለማቱ አላህ አክበር እያሉ ሰው የሚያርጉት አቅማቸው ከፍ ካለ እዚህም አይቀርም፣ በሀገራችን ላይ እዚህም አሁን ይሄ ቪዲዮ ብታይም እዚህም አይቀርልሽም። ቁጥራቸው ከበዛ ይህንን ወቁ። ለምሳሌ አለ ሰው ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው እያለ

ከእርሱም በቀር ከማ ከአላህ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሰቶቻቸውን የመርየምንም ልጅ አልመሲህ ከአላህ ሌላ አማልክት አድርጎ ያዙ። ከሚያጋሩት ሁሉ የጠራ ነው አለ። ስለዚህ ምን አለ? ክርስቲያኖች ሊቃውንት ያመልካሉ አለ፣ መኖክስ ያመልካሉ አለ። ውሸት ስጨመር በጣም ይዋሻ ባቃላቸው፣ አንዳራሱ በጣም ውሸታ ሁ። ከዛ ምን አለ ከአንላ ሌላ የመርየም ልጅ አለ መሲን አምላክ አድርጎ ያ እነዚህ ምንድን ናቸው? አጋሪ አላይ አጋርተዋል። ስለዚህ ቅጣት ምንድን ነው? ክ ነው። ሌላው ደግሞ ምንድን ነው? አንድ ሰው ክርስቲያንም ይሁን አይሁዳዊ ወይም ደግሞ የከፈረ እንደዚህ፣ ካፊር የተባሉት ከእስልምና ውጭ ያሉትን ካረደ ከገደለ ሽልማት ምንድን ነው ታውቃላችሁ? ገነት መግባት ነው። ካፊር የገደለ ገሀነም አይገባም ይላል ብላችሁ እንደዚህ

እንደዚያ ዋን ኪልድም ል ቨ ቱዘር ሄል አለን። ከፊር የገደለ ገሃና ውስጥ አይጣልም። ስለዚህ ገሃነም ላለመግባት የሆነ ጠበቀ በዚህ ገ ክርስቲያኑ ሸክ አድርገን ማለፍ አለብህ። ክርስቲያንና አይሁድ ደግሞ ከምድር ላይ ሞቶ ካላለቀ ያመቀን አይመጣም። ስለዚህ ይሄ ከገዳይ ሃይማኖት ምን ታደርጋላችሁ? አምላካችሁ እራሱን ችሎ መግደል አይችልም። ለምን? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። ይሄንን ነው ተቀበሉ። አመሰግናለሁ።